በደብረ ብርሃን ከተማ ያለው የኢንቨስትመንት እንቅስቃሴ ለሌሎች ከተሞችም ተሞክሮ የሚወሰድበት መሆኑን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። ሚኒስትሩ በደብረ ብርሃን ከተማ ከ2.1 ቢሊዮን ብር በላይ በሆነ ካፒታል የተሰሩ አምስት ፋብሪካዎችን መርቀው ስራ አስጀምረዋል። በከተማዋ 120 ቢሊዮን ብር ካፒታል ያስመዘገቡ የኢንቨስትመንት ፕሮጀክቶች እንዳሉም ተጠቁመዋል። ለአለም ላይ ኩል ተጨማሪውን ይዟል። በደብረ ብርሃን ከተማ አስተዳደር 2.1 ቢሊዮን ብር ካፒታል ያስመዘገቡ አምስት ፋብሪካዎች ተመርቀው ስራ ጀምረዋል። ፋብሪካውን መርቀው ስራ ያስጀመሩት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የደብረ ብርሃን ከተማ ማህበረሰብ ሰላም ወዳድ በመሆኑ የመጣ ውጤት ነው ብለዋል። ሰላም የሁሉ ነገር መሰረት ነው። እነኚህ ባለሀብቶች ሀብታቸውን ደብረ ብርሃን ላይ ሲያፈሱ ኢንዱስትሪዎቻቸውን ሲያመጡ በመጀመሪያ ኢንዱስትሪያችን እዚህ አካባቢ ላይ ሰላም ያለው ወይ፣ ሰርቶ ማትረፍ ይችላል ወይ፣ የስራ ዕድል መፍጠር ይችላል ወይ፣ ነገ ከነገ ወዲያ ማስፋፋት ይችላል ወይ የሚለውን ታሳቢ በማድረግ ነው ወደዚህ የመጡት። ይሄ በክልሉ እና በአካባቢው የጸጥታ ኃይል ብቻ የመጣ ሳይሆን ማህበረሰቡ በራሱ ለኢንቨስትመንት የተመቸ በመሆኑ በመጠበቁ በመንከባከቡና ለባለሀብቶቹ የተመቸ በመሆኑ ምክንያት ነው። ይሄ ተጠናክሮ መቀጠል አለበት። አሁን ጀመርን እንጂ እየጨረስን አይደለም። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊው አቶ ኢንድሪስ አብዱ ክልሉ የበርካታ ምርትና ማዕድናት ባለቤት በመሆኑ ለኢንቨስትመንት ተመራጭ አድርጎታል ብለዋል። ቢሮ ኃላፊው የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ ከፍተኛ መነቃቃት እንዳለ አንስተው በዘንድሮ በጀት ዓመት ብቻ በክልሉ 111 ፋብሪካዎች ወደ ምርት ገብተዋል ብለዋል። ፈታኝ ክልላዊ ነባራዊ ሁኔታዎች ቢገጥሙንም የክልላችን ኢኮኖሚ በተለይ የአምራች ኢንዱስትሪና ሌሎች ኢንቨስትመንት ዘርፎች ያጋጠማቸውን መሰናክሎች ሁሉ አልፈው በየደረጃው በማምረትም ወደ አገልግሎት በመግባትም በየአካባቢው ኢኮኖሚው ከፍተኛ መነቃቃት አሳይቷል። ላብነትም ባለፉት ሰባት ወራት በክልላችን ከ111 በላይ አምራች ኢንዱስትሪዎች በአዲስ ወደ ምርት አስገብተናል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሎ ብሸት 120 ቢሊዮን ብር ካፒታል ያስመዘገቡ አልሚዎች ወደ ከተማው መግባታቸውን ገልጸው በዚህ ዓመት ብቻ 17 ፋብሪካዎች በአዲስ ወደ ስራ ስለመግባታቸው ተናግረዋል። በዚያው ልክ ፈጥነው ወደ ልማት መግባት ያልቻሉ ባለሀብቶች የወሰዱት መሬት ወደ መሬት ባንክ እንዲገባም ተደርጓል ብለዋል። ባለፉት ስድስት ወራት ከ87 ፕሮጀክቶች በላይ የመጀመሪያ ማስጠንቀቂያ፣ 12 ፕሮጀክቶች የመጨረሻ ማስጠንቀቂያ ስምንት ፕሮጀክቶች ወደ መሬት ባንክ እንዲገባ ተደርጓል። ሰፊ ክትትል እንዳለው ለማመላከት ነው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ሰላምን በማረጋገጥና ቀልጣፋ አገልግሎት በመስጠት የበለጠ ማምረት ይገባል ሲሉም የስራ መመሪያ ሰጥተዋል። መጪው ጊዜ ለማኑፋክቸሪንግ ኢንዱስትሪ የተመቸ ለኢንቨስትመንት የተመቸ ለቱሪዝም የተመቸ ለማይኒንግ እና ለአይሲቲ የተመቸ እንዲሆን መንግስት ጠንክሮ እየሰራ ስለሆነ በየደረጃው የምትገኙ አመራሮችና ማህበረሰቡ እጅ ለእጅ ተያይዘን ሰላማችን በማጽናት፣ ሰላማችን በማረጋገጥ ልማታችን ይበልጥ የተፋጠንና የህብረተሰቡን ተጠቃሚነት የሚያረጋግጥ እንዲሆን እጅ ለእጅ ተያይዘን እንስራ እላለሁ። እጅግ በጣም አመሰግናለሁ። በምርቃት ስነ ስርዓቱ ላይ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይና ሌሎችም የመንግስት ከፍተኛ የስራ ኃላፊዎች ተገኝተዋል።